ሰላም ለእናንተ ይሁን። በቅርቡም በርቁም ይህ ፕሮግራም የምትከታተሉ ወገኖች ወደ ሁለተኛ ፓርት መጥተናል። ዛሬ የምናየው ነገር አሁንም ጌታ ኢየሱስ ህያው ነው። ዕብራውያን 13 ቁጥር 8 መጽሐፍ ሲናገር ኢየሱስ ክርስቶስ ትላንትም ዛሬም ለዘልዓለም ህያው ነው። ይህ ማለት ኢየሱስ ትላንት ከፈወሰ፣ ዛሬም ይፈውሳል ነገም ይፈውሳል ኢየሱስ ትናንት አጋንንት ካስወጣ ዛሬም ያወጣል ነገም ያወጣል። ኢየሱስ ትላንት በነገሮቻችሁ ላይ ከደረሰ ዛሬም ይደርሳል ነገም ይደርሳል ከነገ ወዲያም ይደርሳል። ኢየሱስ ትላንት በመንፈስ ቅዱስ ካጠመቀና ከሞላ ዛሬም ይሞላል ነገም ይሞላም ነገር ያጠምቃል። ኢየሱስ በህይወታችሁ በጉዳያችሁ ላይ ገብቶ ዲፈረንስ ካረገላችሁ ወይም ገብቶ ጣልቃ ገብቶ እግዚአብሔር ባልነበረበት በሞት ኤሪያ ላይ አለው ካላችሁ አሁንም ኢየሱስ ክርስቶስ ህያው ነው፣ ነገም ህያው ነው። አንዳንድ ጊዜ እንደዚህ እንሆናለን። ትላንት ያሻገረን ጌታ ትላንት ያወጣን ትላንት የዳሰን የፈወሰን ጌታ ዛሬ በጭንቀት ስንገባ፣ በግራ መጋባት ስንገባ ይህን ነገር ምን ነው ምንነውላለን ምን ነው ማድረግ ያለብን የት ነው የሄደው ብለን በጣም በግራ መጋባት ውስጥ እንገባለን። ዛሬ ግን አንድ የምስራች አለኝ። ኢየሱስ ትላንት ከፈወሰ ዛሬም ይፈውሳል፣ ነገም ይፈውሳል። ትላንት ካዳኔ ዛሬም ያድናል፣ ነገም ያድናል። ሐዋርያ ጳውሎስ አንደኛ ቆሮንጦስ ላይ ቁጥር አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 8 እናየዋለን። እንደዚህ ብሎ ተናግረዋል። ወንድሞች ሆይ በኤሲያ ስለደረሰብን መከራ እንድታውቀው እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህ የሆነው ሙታን በሚያስነሳው በእግዚአብሔር ዘንድ እንታመን እንጂ በራሳችን እንዳንታመን ነው። እርሱ እንዲህ ካለው የሞት አደጋ አድነናል ያድነናልም፣ ወደፊትም ደግሞ እንደሚያድነን ተስፋችን በእርሱ ላይ ጥለናል። አያችሁ፣ ቅዱስ ጳውሎስ ምን እያለ ነው? ባለፈ ዘመን በኤስያ ያዳነን እሱ ነው። አሁን የሚያድነን እሱ ነው። ነገ የሚያድነን እሱ ነው። ዛሬ አንድ ምስራች አለኝ። ትላንት ከረዳችሁ ትላንት ከፈወሳችሁ፣ ትላንት ጸሎታችሁ ከሰማ፣ ትላንት ከራራላችሁ፣ ትላንት ከሞት ካወጣችሁ፣ ትላንት ከግራ መጋባት፣ ከጭንቀት፣ ከጨለማ ካወጣችሁ፣ አው ያወጣኝ እሱ ነው ካላችሁ፣ አሁን ያወጣቸዋል። አሁን ነፃ ያደርጋቸዋል። አሁን እያው ነው። ነገስ? ኢኮኖሚ፣ ነገ ገንዘቤ፣ ጤንነቴ ስጋት አለው? ኖ ኖ ኖ፣ ትላንት ያወጣችሁ ዛሬም ያወጣቸዋል፣ ነገም ያወጣቸዋል። ኢየሱስ ትላንትም ዛሬም ለዘለዓለም እያው ነው። አብረን እንጸልይ። አባታ መሰግናሃለሁ ስላደረክል መልካም ነገር በአእምሯችን ላይ ትናንት ያደረግከው መልካም ነገር እናስብ፣ እርዳን። በኢየሱስም ዛሬ ሕያው ነህ፣ ነገ ሕያው ነህ። ክብር ላንተ ይሁን በጌታ በኢየሱስ በምን አንደበት የሚገልጸው የእሱም በጎ